አሁን ከምትገኝበት ከፋፋይ አድሏዊ ዘረኛና የዜጎች የኢትዮጵያውያን ድምጽ ኢትዮጵያ አሁን ከምትገኝበት ከፋፋይ አድሏዊ ዘረኛና የዜጎች ሰብአዊ መብት ነጣቂ አምባገነን ስርዓት ወጥታ ወደ ዲሞክራሲ፣ ፍጹም እኩልነት እና የህግ የበላይነት የሚረጋገጥበት ህዝብ የስልጣን ምንጭ እንዲሆን የማብቂያና ለመታገያ ድምጽ ነው። የኢትዮጵያውያን ድምጽ ኢትዮጵያ የቀደመ እውነቷ ገናና ታሪኳ ሳይዛባ በትውልድ ወደ ትውልድ ከወቅቱ አንጸባራቂ ገድሎች ጋር እንዲተላለፍ የማድረግ አላማም ያነገበን የኢትዮጵያውያን ድምፅ ኢትዮጵያ በዲሞክራሲ በፍትህ ነፃነቷና ሉዓላዊ አንድነቷ ተጠብቆ የአፍሪካና የመላው ዓለም ጥቁር ህዝቦች ኩራትና ተምሳሌት ሀገር እንድትሆን ራዕይ ሰንቆ የተነሳ ሚዲያ። አድማጮች ተመልካቾቻችን ይህ የኢትዮጵያዊነት ድምፅ ነው። የኢትዮጵያዊነት ድምፅ በወቅታዊ ሀገራዊ ጉዳዮች ላይ አሁንም ብቅ እያልን ህዝባችን ኢትዮጵያ ውስጥ እየተቀጣጠለ ያለውን ህዝባዊ አብዮት በተለይም ነጩ ነጩ ነጩ ነጩ አብዮት ከግብ ለማድረስ የሚደረገውን ትግል በማገዝና ሐኪሞቻችንና እንደዚሁም ደግሞ መምህራኖቻችን እንደዚሁም ተማሪዎቻቸው ይህንን ትግል እንዲቀላቀሉ በአጠቃላይ የኢትዮጵያ ህዝብ የሀኪሞች ብቻ ሳይሆን ወይ የመምህራን ችግር ብቻ ሳይሆን በአጠቃላይ የኢትዮጵያ ህዝብ መሰረታዊ የአስተዳደር የህግ የበላይነት የህግ የበላይነት እጦት በአጠቃላይ የኢኮኖሚ የኑሮ ውድነት ችግር በሁሉም ላይ ያለ በመሆኑ ምንም እንኳ ሐኪሞች ጉዳዩን ይዘው የተነሱ ቢሆንም ይሄ የእነሱ እውነት የእያንዳንዱ ኢትዮጵያዊ መገለጫ እውነት ነውና ትግሉን በአጠቃላይ ሁሉም የኢትዮጵያ ማህበረሰብ እንዲቀላቀለው ጥሪ ከማስፈለጉ አስኳያ ነው። ተመልሰን የመጣ ነው። ስለዚህ ዛሬ የነጩን አብዮት መምህራን እየተቀላቀሉት ይገኛሉ። ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች ይቀላቀሉታል። በአሁኑ ሰዓት በአጠቃላይ እንቅስቃሴ በኢትዮጵያ ሙሉ እንቅስቃሴ ከፍተኛ አብዮታዊ እንቅስቃሴ ግለቱ ውሃ ፍላቱ ከፍ ብሏል። ስለዚህ የአብይ አህመድ መንግስት ማብቂያው በህዝባዊ አመት በመጣበት መንገድ ነው የምንጥልህ ብለን በተናገር ነው። በመጣበት በሶስመ የሶስመ ህጎች በመጣበት መንገድ እንጥልሃለን። በመጣበት መንገድ መጣል በሚለው በሶስመ ይኸው መላው ኢትዮጵያውያን በሙሉ በአራቱም ማዕዘን እየተንቀሳቀሰ ይገኛል። ስለዚህ በርዕሳችን ላይ እንደምትመለከቱት ጊዜው አሁን ነው ነው የሚለው ጊዜው አሁን ነው እናንተ